በጣም የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁ ሁሉ ይህንን ደግ ህዝብ፣ ይህንን መልካም ህዝብ፣ ይህንን የዋ ህዝብ አመስግኑ። ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው ማመሰግነው። በመቀጠል ድሬዳዋ የድሬዳዋን ህዝብ ማመስገን እፈልጋለሁ። የድሬዳዋ ህዝብ ነበረ ሲያየኝ የነበረው ሺቲ ምግብ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም፣ ምንም ቃላት የለኝም ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው የማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ። አመስግኑ ይገባናል። ኤን ሚዲያ ላይ ያለነውን እኔንና ሌሎች እኔን መሳይ የድሬዳዋን ልጆችን አይደለም። ምድሩ ላይ ያሉት ግን መመስገን ይገባቸዋል። መሬቱ ላይ ያሉትን አመስግኑ። ከተማው ላይ ያሉትን አመስግኑ። በእኔ አይወከልም ድሬ። እኔ አንድ አንድ ተሳዳቁ ነኝ ስነካ ብዬ ወጥቼ የምሳደግ በእኔ ድሬዳዋ አይለካም። በቤታየው ድሬዳዋ አይለካም። በደንብ ባርጋቸው አዳምጡ። በእኔና በቤታየው ድሬዳዋን ጀጅ የምታደርጉ በእኔና በቤታየው ድሬዳዋን የምትለኩ ሰዎች ካላችሁ በጣም ታሳዝናላችሁ። በጣም ታሳችሁ እኔና ቤታዮን ድሬዶ አልወከለን አትለካም። ከተማችን፣ ማህበረሰባችን፣ አስተዳደራችን፣ ህዝባችን በኔና በቤታዮ አይለካም። በኛ በእኛ አይለካም እኛ አይደለንም ድሬ እኛን ወክላ ሂዱ ተሳደቡልኝ ሚዲያ ላይ ብላ ከተማችን አላከችን። በኔና በሱ አይለካም። እኛ አንድ ተራ ሚዲያ ላይ የመጣን ትላንትና ስትሳይዋ የተንተሳ ተንተሳይውን ሰዎች ነው ቱ ቢሆነስት አንዳንድዴ እኮ ሳንፈልግ ራሳችንን ዲፌንድ ለማድረግ ብለን እንገባለን። ራሳችንን ዲፌንድ ያደረግን መስሎ እውነት እዚህ ሚዲያ ላይ ከማን አፍ ነው ስንት ብለ ሰማው፣ ከማን አፍ ነው የሚሰቀጥጥ ነገር የምትሰሙት? ከማን አፍ ማነው ነው ተሳደው? እውነት የድሬደዋ ልጆች ናቸው ተሳደው? ዛሬ ምንድነው የምታወሩት? እኔ እኔ ለእናንተ ነው ጥያቄ። ከፍ ዝቅ አድርጋችሁ ሰዱናል። ከንቲባችንን ሳይቀር ፎቶ ዝቅ ዝቃችሁ ተሳደባል ስንት ታሪክ ሰርታችኋል ከንቲባችንን ሳይቀር ፎቶውን ዘቅዘቅ። ግን የእኔ ጥያቄ ዛሬ አሁን አሁን በዚህ ሰዓት ምንድን ነው የሚሰማችሁ? አሁን በዚህ ሰዓት ምንድን ነው የምትሉት? ምንድን ነው የምታወሩት? የአሁኑ መልሳችሁ ምንድን ነው? ዋው ድሬዎች ትለያላችሁ እንደምትሉን እኔ ቪዲዮ አለኝ የተደረገ። እንደዚህ ያልጠበቅናችሁም ነበር እንደምትሉ እናውቃለን እኛም እንደዚህ ያልጠበቅናችሁም ነበር ባይዘው፣ እናንተ ብቻ ሳትሆኑ እኛም እንደዚህ አልጠበቅናችሁም ነበር። እኛም እንደዚህ በተወሰነ ቲክ ተለሰው እይታ ሙሉ ማህበረሰብን እንዲስ አድርጋላችሁ ሙሉ ከተማን ትሳዳችሁ ብለን አልጠበቅ ፐርሰናል ነበር የመሰለን እኛ ራሱ አልጠበቅናችሁም ነበር። በዚህ ልክ ትሳድቡ ቤቱ ልክ እንደምታስቡ አውጥታችሁ ተናግራችኋል። መልካምነት እንደዚህ ነው። መልካምነት በዚህ ልክ ነው። ደግነት ከኛ ወዲያ ለሳር ስንል በምክንያት ነው። ደግነት እንደዚህ ነው። እውቀት እንደዚህ ነው። ማስተዋል እንደዚህ ነው። ይቅርታ እንደዚህ ነው። ዛሬ የምትመልሱት መልስ ካለ እጠብቃለሁ። የሆነ ነገር ሳይ ሪግሬት አደርግ ነበር ለመጀመሪያ ጊዜ በወሰንኩት ውሳኔ ያልተጸጸኩበት ከጎኗ በመቆሜ ምንም አይነት ቅሬታ ያልተሰማኝ በጃኒ ኬዝ ነው። እስከ መጨረሻው ከጎንሽ ቆም ያለው የምችለውን እርቀት ሁላ ሄጃለው። የምችለውን ሁሉ ድምፅ ሚሻለው የምችለውን ሁሉ ጃኒ ም ሶ ሀፒ። ይሄ እንደሚሆን ፋይናሉ ጠብቄ ነበር አምኜ ነበር። ደሞም ሆኗል ደሞም ሆኗል። እግዚአብሔር ይመስገን። ይሄ እንደሚሆን ፋይናል ነግሬያችሁ ነበር። እንግዲህ ቪዲዮ ያላችሁ ልጆች ካላችሁ በሰዓቱ ያዳመጣችሁኝም ልጆች ካላችሁ፣ ፋይናሉ ይሄ ሊሆን እንደሚችል ተናግሬ ነበረ። እግዚአብሔር ይመስገን ሆኗል። ከእግዚአብሔር ጋር ፋይናሉ የምንጠብቀው ሆኗል። እግዚአብሔር ይመስገን። በክፋት ጥላቻ፣ ወይም ደግሞ ተንኮል ምናምን ኖሯት ሳይሆን በቃ ይሄ ከአንዳንዴ በጣም ብዙ እንሳሳታለን። ጋይ ዩ ሪመምበር የነጃትን ኬስ ኮመንት ላይ በተጻፈ ነገር ነው። ነጃት ኮመንት ላይ ለጻፈችው ልጅ መልስ እሰጣለሁ ብላ አንድን የተከበረን ትልቅ ሃይማኖትን በጣም ሚሊዮኖች የሚከተሉትን ሃይማኖት አውራ ኢቨን እሷም የሃይማኖቱ ተከታይ ነች። ኢማጅን እንዴት ስታችሁ እንደምታስቱ በዛም ልክ ጃኒ ሳታስበው ሳትዘጋጅበት ዋጋ የሚያስከፍላት ሳይመስላት ተሳሳተች። እግዚአብሔር ይመስገን እንኳን እኛ ምን እንደሆንን ማን እንደሆነን አስተማራችሁ። እንኳን የድሬዳዋን ህዝብ የሚወክል ስራ ነው የሰራችሁት። እኔ እዚህ ጋር ወጥቼ በጣም እላፊ ሄጄ ብናገር ኖሮ ከተማችንን አይወክልም፣ እንደ ህዝቡ ላዋርድ ነበር። እኔ ወጥቼ ለጃኔ መልስ ይሆናል ብዬ ብሳድ ኖሮ ከተማዬን ሳይቀር የመጣሁበትን ማህበረሰብ ሳይቀር አዋርበ ያንን ግን አላደረግኩም። እኔም አላደረግኩም ቤታዩም አላደረገችም። በጣም ነው የማመሰግናት ቤታዩ። በዚህ አጋጣሚ እንዴት አትሳደው ተብለን ሁላ ስንሰደድ ሁላ ነገር አልፈነዋል። ዛሬ ፎርሹር ምድር ላይ ያለው ህዝብ እንደ ህዝብ የሚያከብረን ይመስለኛል፣ ምንም አይነት ስካፋችን ስላልወጣ ከተማችንን የማይወክል ስራ ስላልሰራ ህዝባችንን የሚያስወቅስ ስራ ስላልሰራ እንደ አንድ የድሬ ደዋ ልጅ እንደ አንድ በፍቅር በመከባበር በመዋደድ በአንድነት በይቅርታ እንዳደገ የድሬ ደዋ ልጅ ነበረ ጠርቼ ማህበረሰብ አስቀይመሻል፣ ቅሬታ አለ፣ ይቅርታ ጠይቅ ብዬ ያስጠየኳት ዘሴንቲንግ ዛሬ እናቶቻችን እህቶቻችን፣ ወንድሞቻችን፣ የከተማችን ሴት አስተዳዳሪዎች፣ አመራሮች ባሉበት ይቅርታ ጠየቅ። ስለዚህ ድሬ ሲባል ይሄኛውን ነገራችንን እዩልን። እናንተ ጭንቅላት ውስጥ ያለውን በተወሰኑ ሚዲያ ላይ ባሉ የድሬዳዋ ልጆች አትመዝኑን። እኔ ድሬዳዋን አልወክልም። ጉድ ሞርኒንግ ማይ ላቭ እኔ አልወክልም ማልወክለው ለምን መሰዳችሁ? ራሴን ወክዬ ነው እዚህ አፌን ምከ ኢቨን ቤታየው፣ ድሬዳዋን አትወክልም ራሷን ወክላ ነው የምትሳደም። ያ መሳደችን ግን ሙሉ ማህበረሰባችንን በእኛ እንዲታይ አንፈልግም። ከዚህ በላይ ከባድ ኢሹ አልነበረም መልስ ለመስጠት ከዚህ በላይ መደፋ ግን እኔ ማህበረሰቤን ነው ያሰብኩት። እዚህ ጋር ወጥቼ እኔ የጡት ማህበረሰቡን ያዋረ ድሬዳዋን ያዋረ እናንተ ማለት አንቺነች ልባል እኮ ነው። እነዚህ ማለት እኮ እቺነች ልባል ነው። እሱ ልክ አይደለም። ማህበረሰብን አንገት ያስደፋል። ለዛ አላደረኩትም። ዛሬ ደግሞ የድሬዶ ህዝብ፣ የድሬዶ አስተዳደር፣ ሴት አመራሮች፣ እህቶች፣ ወንድሞች እናንተ ደግሞ ያደረጋችሁት ነገር ትክክለኛ የኔ ማህበረሰብ ይሄ ነው ብዬ ይሁላችሁ። እንደዚህ አንገቴን እንዲህ እንዲህ እያደረኩ እመጣብሻለሁ። እኛ ማለት እንደዚህ ነን። እኛ ማለት ፍቅር ነን። ይቅርታን እናቃለን። አዎ ልካችንን፣ ጥጋችንን እናቃለን። የከተማችንን የህዝባችንን ክብር አላስነካንም። ወጥቶ መሳደብ ምድር ላይ ምንም አይነት ኳሊፊኬሽን የሌለው ምንም አይነት እውቀት የማይጠይቅ ምንም አይነት ትምህርት የማይጠይቅ